ውድና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም እንግዲህ በያላችሁበት ሰላምታዬ ድረስ ማለት እፈልጋለሁ። በመጀመሪያ ነገር ዛሬ ጓደኞቼ አጠር ያለ መልእክት ለእናንተ ለማስተላለፍ እፈልጋለሁኝ። እሱ ምንድን ነው? ለእናንተ በጣም ነው የሚጠቅማችሁ፣ የእውነት ካዳመጣችሁኝ። በቅንነት ወይም ደግሞ በቃ በቅንነት ነው የምነግራችሁ ማለት ነው። የማወራው ነገር ጠፋብኝ። እና ጓደኞቼ የምንመሰላችሁ አሁን አንዳንድ ዩቱበር ላይ በማይ ሰዓት ሰሞኑን ማየው ከዚህ በፊትምና አንዳንድ ጊዜ ገና ለገና ቪዲዮዎችን እንድታዩ ወይም ደግሞ ቫይራል እንድንሆን የተለያዩ ትክክል ያልሆኑ መረጃ ለእናንተ ሲያቀብሏችሁ ወይም ደግሞ ሲናገሩ ሰማለሁ። እኔ ደግሞ በራሴ እኔም እንደናንተ የነበርኩበት አረብ ሀገር ነበርኩኝ የኖርኩትንድ ነው። እዛ ስኖር የነበረው አረብ ሀገር ነው ያለውን ነገር እያንዳንዱ ነገር አውቃለሁኝ እና እዚህ ጋር መጥቼ እኔ አሁን ለምሳሌ ማምጣት ያለብኝ ይሄን ነበር አለ ማምጣት የነበረብኝ ይሄን ዕቃ ብዬ የምል ሰው ነኝ ወይም ደግሞ የማስበውን ነገር ለእናንተ ለማስተላለፍ እፈልጋለሁ ማለት ነው እንግዲህ እንደሚታወቀው እኔ ከዚህ በፊት በምኖር ሰዓት መንግስት ከሀገራችን የህገ ውጥ ነበርኩና ወደ ሀገራችሁ ግቡ ከዚህ በኋላ እናንተ ህገ ውጥ ሰዎች እኔ ጋር መኖር የለባችሁም ብሎ የሳውዲ አረቢያ መንግስት በተናገረ ሰዓት ያንን እድል በመጠቀም እቃዬን ማለት ነው የቤት እቃ ሙሉ የቤት እቃዬን፣ አሁን ለምሳሌ የልብስ ማጠቢያ፣ ኦቭን፣ እንደገና ደግሞ ፍሪጅ፣ ቴሌቪዥን፣ በቃ ይሄን ይሄን አብጥቼ ከዛ በተጨማሪ ደግሞ ይሄ አሁን ለምሳሌ ጁስ መፍጫዎች ምናምን ኤቭሪቲንግ እኔ ኢቨን ቻርጅ ማድረጊያ ምንድነው የሚባለው ይሄ ኬብል ራሱ እሱን እራሱ አልረሳውም። ሾካ፣ ማንኪያ፣ ማማሰያ ሁሉ አልቀረኝም። ለምን ያም ሁሉ ነገር እኔ በቃ የሆነ አዋጅ እንደነበር አውቃለሁ እና አዋጁ በተፈቀደ ሰዓት ደግሞ ታስታውሱ እንደሆነ በወረፋ ነበር እና እኔም ደግሞ ያ ጊዜ እስኪመጣ እስከዚህ ገደም ስለነበረ በቃ እስከዛው ድረስ በስራዬ ገበታዬ ላይ ስለነበርኩኝ ብር እየተቀበልኩኝ፣ ደግሞ ዜን እያጠራቀምኩኝ ዲስካውንት በሚወርዱበት ሱፐርማርኬቶች በመሄድ የምፈልጋቸውን እቃዎች በዲስካውንት መግዛት ጀመርኩኝ ማለት ነው። ለዛም ነው ይህንን ሁሉ እቃ ተሸክም የመጣሁት። እኔ ኢትዮጵያ ከገባው የገዛሁት ነገር ምንድን ነው? ሶፋና የቲቪ ጠረጴዛ ብቻ ነው። ከዛ ውጭ ከዛ ሀገር ነው ይዞ የመጣት እና የእንጀራ ምጣድ እሱም ደግሞ በፊት የነበረኝ ነው የምጠቀመው። ምንም አይነት ወጪ አላወጣሁም። እና ሌላቸው የምፈልገው ነገር ጓደኞች፣ እኔ ያመጣሁት በደና በጥሩ ጊዜ ነው። በዛን ጊዜ አሪፍ ነበረ፣ መንግሥት ፈቅዶልን ነበረ። በዛ ላይ ደግሞ አንድ መንግሥት ከሀገር የውጡ ሲል ሁሉን ነገር ችሎ ነው እኛ የትራንስፖርቱን ወይም ደግሞ የ የኤርላይንስ የትኬት ብቻ ነው የቻል ነው። ሌላውን እያንዳንዱ ነገር ቀረጥ ነፃ ከቀረጥ ነጻ ተብለን ነው የወጣ ነው እና እያንዳንዱ ነገር የተቀረጸልን ነገር የለም። እኔ አሁን በሚመጣ ሰዓት ዕቃዬ የተወሰነ በጄ ያመጣሁት። በጣም ብዙ እቃም ነበረኝ፣ በጣም ከኪሎ በላይ ሁሉት እና እየታየ አሁን ቲቪውን ምናምን በጄን ያመጣሁት እና እየታየ ምናምን ነገር፣ አይ አይደለም፣ ቲቪውንም በካርጎ ነው ያስመጣሁት እንጂ በካርጎ ነው እንጨቶቹ ራሱ አሉና ያ ሁሉ እቃሽ መጥቷል ተብዬ በሄርኩ ሰዓት ማለት ነው። ወደ ሰባት ፒስ ነበረ። ከሰባት ፒሱ አንድ ፒስ ቀረብኝ። አንድ ፒስ ማለት በጣም ትልቅ እቃ ነው። እዛ ውስጥ በጣም ብዙ እቃዎች ነበሩኝ። የምፈልጋቸው እቃዎች ቀርተውብኛል። ብዙ ጊዜ ጉምሩኩም ተመላልሼ ነበረ። አልደረሰም፣ የለም ምናምን አሉኝ። ስድስቱን ፒስን ግን ወስጄ ተረክቤ እየተጠቀምኳቸው እገኛለሁ። እኔ በዛን ሰዓት ማለት ነው ድምፄ ሁላችሁ ሊዘገብ በዛን ሰዓት በጥሩ ጊዜ ነው። በዛን ሰዓት ነፃ ነበረ፣ ቀረጥ ነፃ ስለነበረ እያንዳንዱ ነገር ይዤ መጣሁ። እኔ በአሁኑ ሰዓት እኔ እዛ ሄጄ ስመለስ የሆነ ቀይዤ ልምጣ ብዬ ባስብ ኖሮ አልችልም። ለምን ከምትገዙት እቃ በላይ እየቀረጥ የምትከፍሉት ነገር አለ። አውቃለሁ ውጭ ሀገር ርቃ ርካሽ ነው። በተለይ ዲስካውንት በሚኖር ሰዓት በጣም ርካሽ እንደሆነ አምናለሁ አውቃለሁ። ሁላችንም እየኖርንበት ነው። ነገር ግን እዚያ የምናያቸውን እቃዎች ስለምንወድ ለቤታችን ይሄ ቢኖረን ለቤታችን ይሄን ብለን እንጓጓለን። እኔ እየጓጓው ስለነበረ ነው ይህም ሁሉ የምፈልገውን እቃ ይዤ የመጣሁት። እና ጓደኞች እኔ አንዳንድ ትክክል ያልሆኑ መረጃዎች ሲናገሩ ሰማ ነው። እኔ በአሁኑ ሰዓት ላይ እኔ ለእናንተ እቃ ገዝታችሁ ወደ ኢትዮጵያ ይዛችሁ ነው ብዬ አልመክራችሁም። እኔም መክራችሁ ገንዘብ ይዛችሁ ነው ብዬ መክራችሁ፣ ገንዘብ ነው የሚያስፈልገው። አሁን ላይ አዋጭ የሚሆነው ገንዘብ ብቻ ነው። ገንዘብ ካለሽ የምትፈልግ ይሁን። ኢትዮጵያ የሰላሙ ጉዳይ ነው እንጂ በሌላው በጣም ተሻሽላለች። በሌላው ልነግራችሁ አልችልም። የምትፈልጉትን ውጭ ሀገራት የምታዩት እቃ እዚህ ሀገር አለ። የምትፈልጉትን መግዛት ትችላላችሁ። ዋናው ገንዘብ ይኖራችሁ ከእንደገና የምትኖሩበት ቦታ ላይ አውቃለሁ፣ እርካሽ ነው በጣም እርካሽ ቢሆንም፣ አሁን ለምሳሌ ገዝታችሁ ይዘን እንምጣ ብላችሁ በምታስቡ ሰዓት ወይም ካርጎ እናድርግ ስትሉ እዛ ካርጎ ማድረግ ያለ እቃ ማሸጊያ ያለ ቢያንስ እንደ አሁን ካርጎ ማድረጊያ እኔ ለሰባት ፊስ ወደ ሁለት ሺህ ስምንት መቶ ድርሃም ሪያል ከፍያለሁ። በጣም ውድ ነው። የእሱን እሱን ያህል ከፈሉ፣ ያ 3 ሺ ብር በሩት 200 ብር ቅናሽ ነው። ለሰባቱ ፒስ ግን ከነመጠረዣው አሁን ሲጠረዛ አሁን አንድ ቴሌቪዥን አሁን ሲልኩ እኔ እንጨቷ አለ የሚገርማችሁ እስካሁን እንጨቷ አለ። እና በጣም በተለየ ሁኔታ ነው የሚታሸጉ። ለምን በጣም ብዙ አገራት ብዙ ባህር አቆራርጦ ወደ ኢትዮጵያ ስለሚገባ ግዴታ ሁሉም እንዳይጎዱ በጥንቃቄ ነው ግን የሚያሽጉላችሁ። ግን ገንዘቡ ጥሩ ውድ ቢሆንም ግን በጥንቃቄ እቃችሁ ምንም ሳይሆን ይደርሳችኋል ማለት ነው እና እኔ በአሁኑ ሰዓት የምመክራችሁ አንዳንድ ሰዎችን በማማከር ቀረጥ ነጣ ወይም ደግሞ አሁን ለምሳሌ እናንተ እዛ እየኖራችሁ ስትመጡ የሆነ ቀይ ፈቀድላችኋል ተብሎ ትባላላችሁ እና አሁን ለምሳሌ ኪሏችሁ ሳይበዛ አንድ ቴሌቪዥን ማምጣም እኔ ቴሌቪዥን እራሱ ብታመጡ በአሁኑ ሰዓት ላይ ቀረጥ እዚህ ሀገር አሁን ለምሳሌ አንድ ቴሌቪዥን ሰላሳ ሺ አምሳ ሺ ሀምሳ ሺ የምላችሁ ደግሞ በጣም ትልቁ ነው የእውነት እስከ ሰላሳ ሺህ። እስከ ሺህ በጣም ቆንጆ ቴሌቪዥን እስከ 55 ኢንች ከዛም በላይ ያለው ኢንች ታገኛላችሁ። እዛ ገዝታት ግን እናምጣ አሁን እዛ በርካሽ ብትገዙትና ወደዚህ ላምጣ ብትሉ እዚህ የምትገዙትን እጥፍ ቀረጥ ትቀረጣላችሁ። እና እኔ ምናልባት በመክራችሁ ብመክራችሁ አምጡ ብዬ የምመክራችሁ ነገር ለእናንተ የሚጠቅም ወርቅ ወርቅ። ይሄ ማለት ምንም ኪሎ እንትን የሚል ነገር አይደለም። እቃ እቃ ማለት ምናልባት በሰላምም ላይደርስሽ ይችላል፣ አይታወቅም እኔ አሁን ለምሳሌ ሰባት ፔስ አልኳችሁ የተወሰነው በጣም ምፈልግ ምፈልግ ምፈልገው እቃ ቀርቶብኛል። ብዙ ጊዜ ተመላልሻለሁ። በዛ ላይ በአመት ነው የመጣልኝ። ግን በርግጥ ብዙ ሰው ስለነበረ በጣም ብዙ ሰው ብዙ የሚወጣ ሰው ስለነበረ በዛ ምክንያት ነው። እና በተቻላችሁ እኔ የምመክራችሁ ምንድን ነው እንደ ሌላው ሰው እኔ ይሄን አምጡ ይሄን አምጡ ብያልላችሁ ምንም አይሰራላችሁም። ገንዘብ ይኖራችሁ ከዛ በተጨማሪ ወርቅ ግዙ፣ ወርቅ ግዙ፣ ወርቅ ነገ እዚህ ጋር ብትወርቂ ያን ሽጠሽ የምትታከሚው ያወርቅ ነው። የሚያሸጥ እቃ እቃ ማን ሊፈልግ? እዚህ ጋር ኮልኮሌ ነው። እቃ ምን ሊሰራ እዚህ ሀገር እቃ ያለው ሞልቷል። አላ በየቤቱ እቃ የሚቸግረው ሰው የለም። የምትፈልጊውን የሴራሚክ ድስት ያለሽ የምትፈልጊው አይነት ድስቶች፣ ሳህኖች፣ ምኖች ስታንዳርዱን በጠበቀ ሁሉም ቦታዎች፣ ሁሉም ሱቆች ይገኛሉ። አንቺ ከቻርሽ የማይገኙ ብር ነው አሁን ላይ ጀግና ከሆንሽ፣ ጀግና የአረባ ሀገር ሴት ከሆንሽ ገንዘብ ብቻ ይዘሽ ነይ። ገንዘብ ነው አስፈላጊ ነገሩ። አሁን በገንዘብ ነው ሁሉም ነገር ጨዋታ፣ እንጂ ታዲያ አሁን አንዳንዱ ዩቱበሮች እያየ ይሄን ግዙ ይሄን ግዙ አልመክራችሁም። ከገዛችሁ ወርቅ ግዙ፣ ወርቅ በቃ ወርቅ። ለእናንተ ይጠቅማችኋል። ይህን ልላችሁ የምችለው ማለት ነው፣ ውድ ጓደኞች፣ ይህን ልላችሁ የምችለው በቅንነት ነው። አያስፈልጋችሁም። ምናልባት ካመጣችሁ አሁን አነስ አነስ ያሉ ላፕቶፕ ምናምን እንደገና አጣርታችሁ ቴሌቪዥን ብታመጡ ግን አጣርታችሁ ነው። ግን በእርግጠኝነት በአሁኑ ሰዓት ላይ ቀረጥ ይቀረጣል፣ ያለምንም ጥርጥር። ለምን አንድ ቴሌቪዥን አይሆንም፣ ከባድ ነው። እዛ ስትገቡ ስታልፉ፣ ሊያሳልፏችሁ ይችላሉ፣ ከውጭ ስትመጡ። እዚህ ሀገር ግን ማለፍ የሚባል ነገር የለም። ግዴታ ትከፍ ያለሽ ያን ቴሌቪዥን እስካመጣሽ ድረስ ቀረጥ ነ ። ስለዚህ ጥንቃቄ አድርጉ። ኢትዮጵያ ብትገዙት ይሻላል፣ ገንዘብ ካላችሁ የምትፈልጉትን። መጀመሪያ ከኢትዮጵያ እንደመጣችሁ መቀመጫችሁ ነው የምታስተካክሉት። ከዛ በኋላ ታዩታላችሁ አካባቢውን ምናምን። መምጣት በቅርብ ያሰባችሁ ልጆች፣ ከዛ ህግ የሆነኛል አይሆነኝም፣ እንዴት ነው መኖር የምቀጥል ሰው ነኝ ወይስ አይደለውም ብላችሁ በደንብ አድርጋችሁ ዞር ዞር ብላችሁ ታዩታላችሁ። ከዛ የማይሆን ከሆነ ተመልሰሽ ትሄጃለሽ። ካልሆነ ግን መቀመጫሽን ካሳመርሽ በኋላ የምትፈልጊውን የቤት እቃዋ ባለ ሳንቲም የተወሰነ አሟልተሽ፣ በተወሰነ ደግሞ ውላሽ የምትገቢበት ነገር ውለሽ ካልገባሽ ታብጃለሽ። ከባድ ነው በጣም። ውሏ ለመግባት ከባድ ነው ቤት ውስጥ ብዙ ጊዜ ማሳለፍ በጣም ያስጠላልኝ የእውነት ለመናገር እና ጥንቃቄ አድርጉ ከመጀመሪያው ገና ስትመጡ ቤተሰብም አታማኩ የእውነት ለመናገር እኔ አላቅም እኔ እንጃ ለምን መቼም ሁሉም የደረሰበት ነው የሚያውቀው ከባድ ነው ሁሉም ለእኔ ለእኔ ለእኔ ነው እንጂ ለእናንተ የሚያስብ ሰው የለም እና ጓደኞቼ በተቻላችሁ አቅም ጥንቃቄ አድርጉ። ይህን ዕቃ ገዝቼ፣ ይህን ዕቃ እያላችሁ አትበሉ። የቀረጥ በጣም ብዙ ነው እዚህ የምትቀረጡትም እዛም የምትከፍሉትም፣ እና ይህን ይመስላል። እናንተ አጠር ያለ መልእክት ላስተላልፈ ላስተላልፍ ብዬ ነው ጓደኞቼ። እወዳችኋለው ማለት ነው። በሌላ ቪዲዮ ውስጥ እንገናኝ ድረስ። ቻው፣ ደህና ደሩ፣ ቻው።